ሰው በልሙ ሞቶ እንደገና ወደ ህይወት ሲመለስ ካየ ይህ ተውበትን ከወንጀል መመለስን ያመለክታል። አንድ ሰው በልሙ ኢማም ወይም መሪ ወይንም ንጉስ ሲሞት ካየ ይህ የከተማ ውድመትን ወይም ጦርነትን ያመለክታል። እንዲሁም በተቃራኒው አንድ ሰው በልሙ የከተማን ውድመትን ካየ የኢማም መሞትን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካትሁ። ወደ ቻናላችን ቤተሰቦች እንደምናላቸው በያላችሁበት ያለት ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው ከሞት ጋር የተያዙ ህልሞችን ክፍል ሁለተኛ እናያለን። በታላቁ ሊቅ በመሐመድ ኢብኑ ሲሪን ረሂመሁላህ ላይ የተፈቱ የህልም ፍቾችን ወንድምና እህቶቼ አንድ ሊታውቁት የሚገባ ነገር ግን አለ የህልም ፍች እንደሰውየው አዳምና እንደየግል ህይወቱ ወይም እንደያለበት ችግር ይለያያል። ያያ እንደየህልማችሁ ዝርዝርም የህልም ፍቻችሁ ሊለያይ ይችላል እነዚህ አጠቃላይ ትንታኔዎች ብቻ ናቸው በህልም ሞት በአጠቃላይ አዲስ ነገር መጀመርን ወይም ሽግግርን ያመለክታል ለምሳሌ አንድ ያላገባ ሰው በህልሙ ሲሞት ካየ እንደሚያገባ ያመለክታል እና ሞት በአጠቃላይ ሽግግርን ወይም አዲስ ነገር መጀመርን ያመለክታል በስራም በማንኛውም ነገር ሊሆን ይችላል አዲስ ነገር ወይም ሽግግርን ያመለክታል አንድ ሰው በህልሙ ሞቶ እንደገና ወደ ህይወት ሲመለስ ካየ ይህ ተውበትን ከወንጀል መመለስን ያመለክታል። አንድ ሰው በህልሙ ሞቶ ታጥቦ፣ ተከፍኖ፣ ተጠቅሎ ካየ ይህ ከሃይማኖቱ መዘናጋቱን ያመለክታል። ይህን የሚያልመው ሰውየ ተውበት ማድረግና ወደ ሃይማኖቱ መመለስ አለበት። አንድ ሰው በህልሙ ኢማም ወይም መሪ ወይንም ንጉስ ሲሞት ካየ ይህ የከተማ ውድመትን ወይም ጦርነትን ያመለክታል። እንዲሁም በተቃራኒው አንድ ሰው በልሙ የከተማን ውድመትን ካየ የኢማም መሞትን ያመለክታል። አንድ ሰው በልሙ ወንድሙ ሲሞት ካየ ይህ የጥላት ሞትን ያመለክታል። እንዲሁም አንድ ሰው በልሙ ልጁ ሲሞት ካየ ይህ ከጥላት መትረፍን ያመለክታል። እንዲሁም አንድ ሰው በህልሙ አንድ የሞተን ሰው ነጭና አረንጓዴ ልብስ ለብሶ ካየ ይህ እጅግ በጣም መልካም የሆነ ህልም ነው። ሟቹ በዛኛው ዓለም በጥሩ ሁኔታ ላይ እንዳለ ያመለክታል። ነገር ግን የሞተውን ሰውዬ የተቀደደ ልብስና የቆሸሸን ልብስ ለብሶ የምናየው ከሆነ ይህ ሰውዬ ዱዓ ያስፈልገዋል፣ ዱዓ ልናደርግለት ይገባል። ሁላችንም ልብ ልንለው የሚገባ አንድ ነገር አለ። በኢስላም ህልም በሶስት ይከፈላል። አንዱ ብቻ ነው ትርጉም ያለው፣ እሱም ሩያ ይባላል። ከጌታችን አላሁ ስብሃኑ ታላ ለምእመኑ እንደ የምስራች ወይም እንደ ማስጠንቀቂያ የሚላክ ነው። ይህንን ህልም ካየን ብቻ ነው ትርጉም የሚኖረው። ሌላው የሰይጣን ህልም ነው። ይሄ ምንም አይነት ትርጉም የለውም። ነብዩ ሰለላሁ ዐለይሂ ወሰለም እንዴት መጠመቅ እንዳለብን አስተምሮናል። እነዛን ማለት ብቻ ነው። ሶስተኛው ደግሞ ሀዲሱን ነብስ የምንለው ነው። የሰው ልጅ ቀን የተጨነቀው እንደገና መልሶ ለሊት የሚያወጣው ነገር ነው። ይህም ምንም አይነት ትርጉም የለውም። መጥፎ የሆነ ህልም ስናይ አዑዙ ቢላሂ ሚነ ሸይጧን ረጅም ማለት፣ በግራ ጎናችን ሶስት ጊዜ ቀለል አድርገን መተንፈስ፣ እንዲሁም የተኛንበትን ጎን ቀይረን መተኛ። ዋናው ነገር ደግሞ ያንን ያየነውን መጥፎ ህልም ለማንም ሰው አለመናገር ነው። አላህ የበለጠውን ያውቃል። ወላሁ አለም። ወሰላሙ አለይኩም ወራህመቱ